ቁርጥ ማታኪ የምታነ ማንተሰው የታመመ ልቢ መተብፈውሰው የታመመ ልቤ መተብፈውሰው። እንዴት አያችሁት ይህን ድምጽ ቤተሰብ? በነገራችን ላይ ይቺ ዘፈን ትልቅ መልእክት የላትም ትላላችሁ? ሀይሜ የዘፈነቻት ማለት ነው። ይቺ ዘፈን ትልቅ መልእክት የላትም ለብሩኬ እስኪ ንገሩኝ፣ እንደው እናንተ ኮሜንት ስር እስኪ ዱቅ አርጉልኝ። የላትም የእመቤት ልሆን ምሰል አባወራ እያለች ነው። ብሩኬ ንቃ፣ እስኪ እስኪ ንቃ፣ አረ ንቃ፣ አረ ተው፣ አረ ንቃ። አባወራ ሁንላት በቃ አባወራ ምሰል እያለች ነው። አባወራ ምሰልላት እንደው ምን ተሻለክ? ልክ እንደኔ በቃ ነገሮቹ ቀጥታ ካልተነገረህ በቃ በቃ ረብስማ ግዴታ በቃ እሁድ ሰንበት ነው፣ ወተት ነጭ ነው መባል አለበት። እረተው ብሩኬታው ንቃ በቃ። እና ማሮቼ፣ ውዶቼ፣ ፍቅሮቼ እንዴት ናችሁልኝ? በድጋሚ መጥቻለሁ። የቅድሙ ቪዲዮ ተበላሽቶብኛል የሆነ ነገር ድምጽ ገባብቶብኛል እና አልተስተካከለም ዩቲዩብ ደግሞ ትንሽዬ ነገር ነው የሚፈልገው፣ አሽቀንጥሮ ለማስወጣት አቤት አቤት አቤት። እኔ የምለው እንደው እንደው ለእኛ ለድሆቹ ግን እንደው ዩቲዩብ ምን ሆኖ ነው ሼር የማያደርግልን? እግዚኦ እግዚኦ። እና ማለት ነው ቡዶቼ ናንዬን ዛሬ ሀይሚዬ ማለት ነው። ኧረ የማቃጠር ስራ በነገራችን ላይ ሀይሚዬ እኔ የለሁበትም ብላች ይሄ የማ ተንኮል ነው፣ የብሩኬ ተንኮል ነው። ይሄ ብሩኬ ነው ይሄንን ነገር እንድትሰራ ያደረጋት ማለት ነው። እና ናኒዬን ዛሬ ምንድን ያለቻት ለሐብቴ ዛሬ ናኒን ማለት ነው ሀይሚ የሆነ ነገር ብላኛለች። እና ይሄ ደግሞ ሀይሚን አምናት አለው። ስለዚህ ናኒን አዲስ አበባ አቻት አለው። ከሌላ ሰው ጋር የተጀናጀነችም ሲጀመር ናኒና ሀብትሽ መቼ ተለያይተው ሰርጋር እንዲሰማ ነው ሰሞኑን አብረው እስከሰ ሲሉ አር እንዴ ከረሙት አይተናልኮ እሙሽዬ ሀብትሽ ናኒ ሀይሚ ብሩኬ እየቀወጡት ነበረ። እየቀወጡት ያዘ እያሉት ነበር። ብታኩር እያሉ ነበር። ሰሞኑን እንግዲህ አሸሽ እያሉ ነበረ። ና አይተናችኋል፣ አብራችሁ አይተናችኋል። ና መቼ መቼ ነው ናኒዬ አዲስ አበባ ልትሄድ የምትችለው ነው? ና ሀይሚዬ ይችን የተንኮል ጥንስስ የጠነሰሳችኋት ከብሩኬ ጋር ነው። ሲጀመር ብሩኬ ነው እኔ ተንኮል አሰርቶ ነው እኔ የለሁበትም ብላ ሼር አድርጋለች። ናንዬን እንደዚ ያስጨነቃችኋት የእኔ ድንቡሽ ቡሽ ናኔ ሻዬ የእኔ ድንቡሾ ማለት ነው። ድንቡሽ ናት ናንዬ ዬ ደስ የምትል ድንቡሾ የእኔ ውድ በጣም ነው ሞዳት። በነገራችን ላይ የሆንች ደስ የሆነ ደስ የሚል ነገር አላት ይደስደስ አላት። በጣም በቃ የሆነ የሚወደድ ነገር አላት ማለት ነው። እና ሀብተሽ ደግሞ እንደዛ አፋጧት፣ አፋጧት ተንኮል አሰሩት ነው የለሁበትም ማለት ከተጠያቂነት አያምልጭም፣ አታምልጭም። ሀይሚዬ ተንኮል ሰርተሻል፣ ዛሬ ተንኮል ሰርተሻል። ከብሩኬም ተልከሽም ቢሆን ተንኮል ሰርተሻል። ሀይሚ ዛሬ ደግሞ የአራቱ ልጆች ጉዳይ በደንብ በደንብ በደንብ እየተወራ ነበር፣ እና የአራቱ ልጆች ለሌላ ልሰጣቸው ነው ብላ ነበር ሀይሚዬ። ሲጀመር የሌላ ሆኑ ብታያቸው ራሱ ልጆቹ አይሆኑልሽም ሀይሚዬ፣ አይሆኑልሽም። ይህን የመሰለ ሸበላ አባት፣ ቁንጅዬ አባት፣ አስተዋይ አባት እያላቸው የሌላ በፍጹም ሊሆኑልሽ አይችሉም እንዴ! እንዴት ነው የሌላ ሊሆኑ የሚችሉት? የብሮኬ እና የብሮኬ ብቻ ናቸው። እና ማሮቼ፣ ውዶቼ፣ ፍቅሮቼ እሷ ደግሞ ለሌላ ልሰጥ ነበር ብላ ነበረ። ሲያዘፍንሽ እንደገና ደግሞ አታስብ፣ የኔ ውድ ያንተ ልጆች ናቸው። እንዲ፣ ሀይሚዬ ግን ማለት ነው ግን እኔ የአራቱ ልጆች ጉዳይ እያሳሰበኝ ነው። ምክንያቱም የሆነ ጊዜ ላይ ተረሷቸዋላችሁ። እኔ እኔ ግን በቃ በጣም የናፈቀኝ ነገር የነዚህ የአራት ልጆች ጉዳይ ነው። አረ ፈጠን ፈጠን እናድርጉት። በቃ አድርሱት አድርሱት እንጂ ምንሽ ነው። በቃ አራቱ ልጆች ፈጠን ፈጠን እናርጉልን፣ አድርሱልን ቶሎ ቶሎ። እነዚህ ልጆች አያድጉም እንዲህ? ሀይሚ ሆድ ውስጡ ሊበቅሉ ነው እንዴ? በቀሉ